ክብር ለጌታ ለኢየሱስ ይሁን። በዚህ ጊዜ የማነባውን ቅድም የእግዚአብሔር ሰው አገልጋያችን ወንድም ነጋ ቀድሞ አነበበው እና ያን ክፍል አስቡት። ጊዜ ለመቆጠር ሁለተኛ ቲሞቴዎስ ምዕራፍ ሁለት ከሁለት እስከ ሰባት ያለውን ነው የምታዩት በዛ። ክብር ለጌታ ለኢየሱስ ይሁን። አንተን ወንድም ተስፋዬ ከጌታ ከኢየሱስ ክርስቶስ ለአንተ ጥሪ መድረሱን እርግጠኛ ነህ? አዎ። ክብር ለጌታ ለኢየሱስ ይሁን። አሁንም ጠይቀዋለው። ክብር ለጌታ ለኢየሱስ ይሁን። አንድም ተስፋዬ ከጌታ ኢየሱስ ወንጌል እንድትሰብክና እንድታስተምር ስልጣን ተቀብለህ መላክህን ታውቃለህ? አዎ። ክብር ለጌታ ለኢየሱስ ይሁን። አሁንም እጠይቀዋለሁ፣ አይሰለቸኝም። ዛሬ ነርሱ የደስታ ቀን ነው። አንተ ወንድም ተስፋዬ በመንፈስ ቅዱስ ተጠርተህ ለቤተ ክርስቲያን የተሰጠህ መሆንህን ትቀበላለህ? ክብር ለጌታ ለኢየሱስ። በደምብ አጨምጭሙለት። ይሄ ጋይ እንጂ ጌታ ለመሆን እንዳልተጠራ ትቀበላለህ። ምናልባት በቤተ ክርስቲያን ስርዓት ሲፈጸም ልምድ ያላችሁን ጊዜ የሰማችሁ ለምን እንዲጠየቀው ካላችሁ በቅርብ ጊዜ ወዲህ ጀምሮ የምንነቀፍበት እውነት ስለሆነ፣ ወንድም ተስፋዬ የእግዚአብሔርን መንጋ በኃላፊነት ለመጠበቅ ሁሉንም በቅደም ተከተል ተናግሬ በአንድ ቃል እንድትጨርስ ለማደርገው እንዳይረዝም ጊዜው እንደ እግዚአብሔር ፈቃድ ለማገልገል መጥፎ ረብን ባለመፈለግ ለማገልገል ለመንጋው ምሳሌ በመሆን ለማገልገል የቤተ ክርስቲያንን ምስጢር ለመጠበቅ ለቤተ ክርስቲያን አስተዳደር ራስን በማስገዛት ለማገልገል ሁሉን እኩል በመውደድ ለማገልገል ዛሬ በዚህ ጉባኤ ፊት ቃል ትገባለህ አዎ ክብር ለኢየሱስ ይሁን፣ አሌሉያ። ጊዜ ለመቆጠብ ነው። እነዚህም በቅደም ተከተል ያልተናገር አንተ ግን ይህንን በዕድሜ ዘመንህ አትርሳ። ክብር ለጌታ ለኢየሱስ ይሁን። በዚህ ጊዜ ከጎኑ ያለች ባለቤቱ እሱ ቃል በሚገባ ጊዜ አብራ ቃል እንደገባች እናምናለን። ክብር ለኢየሱስ ይሁን። በአገልግሎቱ ደግሞ ብዙ ምሳሌ ቅድም ወንድማችን ነጋ ሲናገር እንዳይከፋሽ ከፋሽ ለአገልግሎት ቤተክርስቲያን ስትልከው ለወንጌል ሲወጣ የሆነ ነገር እንኳን ቢገጥምሽ እንዴት እኔን አይወደኝም የሚል እንትን ወደ ሀሳብሽ እንዳይገባ ከጎኑ ልትሆኝ በአገልግሎቱ ሁሉ ልትረጅ ከርሱ ጋራ ረዳት መጋቢ ሆነሽ ልታገለግዪ በዚህች ቤተክርስቲያን በዚህ ጉባኤ ፊት አንቺን ቃል ትገቢያለሽ? አዎ፣ እግዚአብሔር ይረዳኛል። አሜን። ክብር ለጌታ ለኢየሱስ ይሁን። አሁን ክብር ለጌታ ለኢየሱስ ይሁን። ለወንድማችን የምንጸልይበት ጊዜ ይሆናል። ጦመውም ከጸለዩ በኋላ ላመኑበት ጌታ አደራ ሰጥቷቸው። ደግሜ አነባዋለሁ። በየቤተክርስቲያኑም ሽማግሌዎችን ከሾሙ በኋላ ጾመውም ከጸለዩ በኋላ ላመኑበት ጌታ አደራ ሰጧቸው። ክብር ለጌታ ለኢየሱስ ይሁን። ጉባኤውን እንዲነሳ እጠይቃለሁ በጌታ ክፍትቅር። አሌሉያ። ሐዋርያው ጳውሎስ እንዲህ እንዳለ በገላትያ መልእክቱ ምናልባት ስቼ እንዳልሆነ ራሴን ለአለቆች አሳየው፣ አለቆችም ቀኝ እጃቸውን አሳልፈው ሰጡኝ እንዳለ ዛሬ አንተን ወንድማችን፣ መጋቢ ተስፋዬን በገባኸው ቃል ኪዳን መሰረት በጌታ በኢየሱስ ስም እኔ ፓስተር መንግስቱ ነጋሽ መጋቢነትህን ይቺ ቤተ ክርስቲያን እንደ ሾመችህ አምኜ በጌታ በኢየሱስ ስም አጸናሁ! አሜን። እንጸልያለን። የከበርክና ታላቅ አምላክ እግዚአብሔር ሆይ ይችን ቤተክርስቲያን ለዚህ እድል፣ ለዚህ ክብር ስላበቃህ ክብር ላንተ ይሁን። እግዚአብሔር በዚህ ጸጋ ስለባረካት ባረካት እጅግ አድርገን እናመሰግንሃለን። መንፈስ ቅዱስ ወደዚህ ምሪት ስላደረስህ ወደዚህ መስፋት ስላመጣህ ስለዚህ ቤተ ክርስቲያን እናመሰግናለን። ጌታ መንፈስ ቅዱስ ወንድማችንን መጋቢ ተስፋዬ ከዚህ ጊዜ ጀምሮ መጋቢ ተስፋዬ ብላይች ቤተክርስቲያን ልንትጠራ በአብ በወልድ በመንፈስ ቅዱስ ስም ሹመቱን እያጸናሁ ለእርሱ እንጸልያለን። ከዚህ ቀን ጀምሮ እንድትረዳው በነገር ሁሉ ጸጋህ እንዲበዛለት፣ አሜን። ሲሰበክ እንደሰማነው እንደተማርነው እውነት እስከ መጨረሻው መሄድ እንዲችል ጸጋህ እንዲደግፈው፣ ጌታ መንፈስ ቅዱስ ድካሙን እንድታግዝ፣ አሜን። በጌታ በኢየሱስ ስም እንጸልያለን። አሜን። ለታመልከው ፈጣሪ፣ ላንተ ለሕያው አምላክ፣ በጌታ በኢየሱስ ስም አደር አሳልፈን ሰጠን። አሜን። ቤተ ቤተክርስቲያንን ባለቤቱንና መጋቢ ተስፋይን ለአንተ አደራ ተሳልፋ ትሰጣለች። በነገር ሁሉ እርዳው፣ ጸጋህ ይብዛለት፣ ፍሬያማ አድርገው፣ መባረክን ባርከው፣ ጉድለቱን ሙላ፣ በድል ህይወት አውጣው አስገባው። ምንም ነቀፌታ እንዳይገኝበት መልካም እረኛ ጌታ ኢየሱስ፣ ከክፉ ሁሉ ጠብቀው። ጌታ መንፈስ ቅዱስ ምሪትን ስጠው፣ ለቤተ ክርስቲያን ፍሬያማ መጋቢ አድርገው ደግሞም በመሪዎቹ መካከል በመታዘዝ በትሕትና እንዲወጣ እንዲገባ እርዳው። በነገር ሁሉ ጸጋህ ይደግፈው። ስለሰማህን እናመሰግንሃለን። ክብር ሁሉ ተጠቅልሎ ለአንተ ብቻ ይሁን። ደግመን ጌታ ሆይ ካንተ ጸጋ የተነሳ ሹመቱን በአብ በወልድ በመንፈስ ቅዱስ ስም አጸናን። አሜን። ክብር ለጌታ ለኢየሱስ ይሁን። አሌሉያ ሁላችንም አብረን እንጸልያለን። ከዚህ ቀን ጀምሮ በቤተ ክርስቲያን መሪ ለርሱ የሚሆን መልእክት ይሰጣል። ወንድማችን ከዚህ ቀን ጀምሮ መጋቢ ሆኗል በዚች ቤተ ክርስቲያን። ክብር ለኢየሱስ ይሁን። እንጸልይ። እግዚአብሔር የዘላለም አምላክ ስለነበረን ጊዜ ሁሉ በጌታ በኢየሱስ ስም እናመሰግንሃለን። በዝማሬ ስላገለገሉን ፕሮግራም እየመሩ በእነርሱ ስለተባረክን በቃል ደግሞ ስላገኘህን መልእክት ደግሞ ያልጠበቅከውን ለእኛ ስለተናገር ስለ ቀጣይ አገልግሎት ምሪት ስለሰጠህ ተስፋን ስላስጨበጥከን በጌታ በኢየሱስ ስም እናመሰግንሃለን። በዚህች ቤተ ክርስቲያን የሚደረገውን ስርዓት የራስህ አድርገህ ጀምረህ እስከምንፈጽም ድረስ ከኛ ጋር ሆነ ስላስፈጸምከን፣ በጌታ በኢየሱስ ስም እናመሰግናለን። የከበርክና ታላቅ አምላክ፣ ሕያው አምላክ፣ መንፈስ ቅዱስ በሁሉ እየመራሃን እዚህ ስላደረስከን ተመስገን። በዚህ በዚህ ቤተክርስቲያን ስላሉ መሪዎችና አገልጋዮች፣ ስለወንድማችን ዮሐንስ በኢየሱስ ስም እናመሰግናለን። ይችን ቤተክርስቲያን ካስማዋን እንድታሰፋ ዳርቻዋን እንድታሰፋ አገልጋዮቿን የሳት ነበልባል እንድታደርግ በጌታ በኢየሱስ ስም እንጸልያለን። እቺ ቤተ ክርስቲያን በአገልጋዮች በጸጋ ስጦታዎች የበለጸገች እንድትሆን በሐዋርያት፣ በመጋቢዎች፣ በአስተማሪዎች፣ በወንጌላውያን በነቢያት የተባራው እንድታደርግ ብርሃን እንድታደርጋት እንድታሰፋት በጌታ በኢየሱስ ስም ጸለይ። በዚች ቤተ ክርስቲያን ደጅ የሳተጋነም ደጆች እንዳይሰለጥኑ በስምህ በጌታ በኢየሱስ ስም የተመቱ እንዲሆኑ ጸለይ። ስለሰማህን ስለሰጠህን ጊዜ ክብር ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ይባረክ። እጃችሁን ዘርጉና ጌታ በኢየሱስ ስም በሉት። ሹመትህን አጽንተናል፣ ተቀብለናል፣ ፓስተር ተስፋዬ አገልግል፣ ጌታ ይርዳ። ክብር ለጌታ ለኢየሱስ ይሁን። ሁሉም በሚችለው በእግዚአብሔር አብና በአንድ ልጁም በኢየሱስ ክርስቶስ ስም እንዲሁም በመንፈስ ቅዱስ አንድ አምላክ ስም ሹመትን አጽንቻለሁ። ክብር ለጌታ ለኢየሱስ ሲሆን ለእሱ ደብዳቤ እንሰጠዋለን። ይህንን ደብዳቤ ተስፋችን ኢየሱስ ዓለም አቀፍ ቤተ ክርስቲያን ላንተ ትሰጣለች። እንዲሁም ደግሞ የምስክር የሹመት የምስክር ወረቀት ሰጠዋለች። ጌታ ኢየሱስ ይባረክ። ክብር ለጌታ ለኢየሱስ ይሁን። ቁጭ በሉ። ጌታ ይባርካችሁ። ክብር ለጌታ ይሁን። በጣም ደስ ብሎኛል።